በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነቢይ ናቸው። ሰለዋት ላ ለ ሰለም ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። እኛ ስንጽፍ ደግሞ ነቢዩ እሳቸው ከሚወዱን በላይ እኛ እንወዳቸዋለን ብለህ የምትገልጠው አይደለም። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካም። ሃይማኖታችንን የነካብን ግለሰብ እርምጃ የወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎን ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት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 አደባባዩን ይቆጣጠሩ፣ ችግር የለብንም። ሀቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም መቶ ጊዜ ፊዳ የምንላቸው ነቢይ መንካት ግን የዚህ ቁማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እኛ ስንጽፍ ደግሞ ነቢዩ እሳቸው ከሚወዱን በላይ እኛ እንወዳቸዋለን ብለህ የምትገልጠው አይደለም ምትገልጠው አይደለም። እኔ ክርስቶስን የምወድበት መውደድና አንተ ነቢዩን የምትወድበት መውደድ ንጽጽር እናቅርበው ከተባለ የእኔ ንጽጽር ሚዛን ሊደፋ ይችላል። የአንተ ደግሞ በአንተ ትክክል ነህ። የእኔን ስትነካ ነው እንዴት ብዬ የምጠይቀ ኛው ቀን እስከ ቅዳሜ ድረስ እስከ ማታ ድረስ ነው፣ ሁለት ቀን ነው የተነሳው እኩለ ሌሊት ስለሆነ የሶስተኛው ስለሚቆጠር ሶስት ቀን ነው፣ ይሄ ነው ብሎ የቤተ ክርስቲያን ሊቃውንቶች የክርስትና ሊቃውንቶች ሶስት ቀንና ሶስት ሌሊትን ያስረዳሉ። ከአርብ አንዲት ሰዓት ወስደው ማለት ነው። ከአርብ አንዲት ሰዓት ወደው በአንድ ቀን አካክሰው፣ ከቅዳሜ ደግሞ አራቱን ሰዓት ወስደው አንድ ቀን አድርገው ከእሁድ ደግሞ ከቅዳሜ በኋላ ያለውን ወስደው ነው። ምክንያቱም አይሁድ ምንድን ነው የሚሉት አርብ ማታውን፣ እስራኤል ሀገር ስትሄዱ አርብ ማታ ጥድፊያ ነው። በቃ ጥድፊያ ጥድፊያ ጥድፊያ፣ ሰንበት ገባ ሰንበት ገባ ሰንበት ገባ ብለው አስራ ሁለት ሰዓት እስኪሆን ድረስ ጥድፊያ ነው። ስለዚህ ከአርብ አስራ ሁለት በኋላ ያለው ሰንበት ነው። በቃ ከቤታቸው አይወጡም፣ ከሙክራብ አይወጡም፣ ከምናምን አይወጡም። መኪና የሚባል ዝራይል። ከዛ ከቅዳሜ ማታ በኋላ ደግሞ እሁድ ይመጣል። እሁዳቸውን ደግሞ የስራ ቀናቸው ነው፣ ይሄዳሉ። እኛ ያን ቆጥረን ነው። ስለዚህ አንድ ስላም መጥቶ እኔ እንዴት ሶስት ቀን ሆነ ምናምናም ካሌ ለታሪክ ነው የፈለገው ለማመን ነው የፈለገው ምን ነው የፈለገው፣ ምን አገባው፣ ምን ይመለከተዋል? ሙጂብ አሚኖ ቁጭ ብሏል። ፖሊሶቹን እናዛለን። አህመድ ሸሊል ምናምን የሚባለው እኮ አምሳ ሺህ ብር አዋጣለሁ መቶ ሺህ ብር ብለዋል። እሱን ለያዘ እሱን ለነካ እፎይ እንትላለ ብለዋል። ይሄ ቀላል ነገር አይደለም። እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው። በፖለቲካ በፕሮፓጋንዳ እንደ ህፃን እየጩሁ እያለቀሱ በማስገደድ ጩኸት አስፈርቶ የለም ይሄ ከዚህ ውስታዝ እንደሰማችሁት፣ እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጭ ምንም ማያቅ ሃይማኖት እንደሆነ ከዚህ ውስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ውስታዞች እነሱና ብድግ ብለው እፎ ይገደል አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ የደም ጥማት እንዲህ ካለባችሁ ማለት ነው። ይሄ ሰውዬ እንግዲህ ለራሱ ማያደርገውን። አድራሻ ጠቁሙን እርምጃ ይወሰድበት ይላል። ጠቁሙ ለምን አትልም? እዚህ ቦታ ነው ያለሁት ብለ አድራሻን አንተ ለምን አትናገርም? እንደ አንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና እስኪ አንተም አውራ። እዚህ ቦታ ነ ይበል እና አድራሻውን ደግሞ ኢንፎርም አድርገውን። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ፣ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ እፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ? ልብሱን እንዲያበሰብስ

ደም በደም አድርጓት ምን እንደሰራ ይሄ አትገርም። ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና፣ በአፍ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለእነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ፣ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። እውነታ መደበቅ የለም መወሻሸት የለም። አቋን እንድታመጣ ፈልጋለሁ። ይችን እንግዲህ በነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ፀያ ፀያ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ትችላለህ በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች እባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ እንዲያደርግ አድርጓቸው። እስቲ ደም ሱስ ስላለባቸው፣ የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ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 መውደድና አንተ ነቢዩን የምትወድበት መውደድ ንጽጽር እናቅርበው ከተባለ የኔ ንጽጽር ሚዛን ሊደፋ ይችላል። ያንተ ደግሞ በአንተ ትክክል ነ የኔን ስትነካ ነው እንዴት ብዬ የምጠይቅ ሰኞ ቀን እስከ ቅዳሜ ድረስ እስከ ማታ ድረስ ነው። ሁለት ቀን ነው የተነሳው። እኩለ ሌሊት ስለሆነ የሶስተኛው ስለሚቆጠር ሶስት ቀን ነው ይሄ ነው ብሎ የቤተክርስቲያን ሊቃውንቶች የክርስትና ሊቃውንቶች ሶስት ቀንና ሶስት ሌሊትን ያስረዳሉ። ከአርብ አንዲት ሰዓት ወስደው ማለት ነው። ከአርብ አንዲት ሰዓት ወደው በአንድ ቀን አካክሰው ከቅዳሜ ደግሞ ሃያ አራቱን ሰዓት ወስደው አንድ ቀን አድርገው ከእሁድ ደግሞ ከቅዳሜ በኋላ ያለውን ወስደው ነው። ምክንያቱም አይሁድ ምንድን ነው የሚሉት? አርብ ማታውን እስራኤል አገር ስትሄዱ አርብ ማታ ጥድፊያ ነው፣ በቃ ጥድፊያ ጥድፊያ ጥድፊያ፣ ሰንበት ገባ፣ ሰንበት ገባ፣ ሰንበት ገባ ብለው አስራ ሁለት ሰዓት እስኪሆን ድረስ ጥድፊያ ነው። ስለዚህ ከአርብ አስራ ሁለት በኋላ ያለው ሰንበት ነው። በቃ ከቤታቸው አይወጡም፣ ከሙክራብ አይወጡም፣ ከምናምን አይወጡም። መኪና የሚባል ዝራይል ከዛ ከቅዳሜ ማታ በኋላ ደግሞ እሁድ ይመጣል። እሁዳቸውን ደግሞ የስራ ቀናቸው ነው ይሄዳሉ። እኛ ያን ቆጥረን ነው። ስለዚህ አንድ ስላም መጥቶ እኔ እንዲት ሶስት ቀን ሆነ ምናምናም ካ ለታሪክ ነው የፈለገው ለማመን ነው የፈለገው ምንድን ነው የፈለገው ምን አገባው? ምን ይመለከተዋል?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 አቡነ ዘ በሰማያት ቅዱስ መከስም ጻ መንግስት ኮይኩን ፈቃድ ከበ ከመ በሰማይ ከማሆ በምድር ሲሳይ ነዘለለትና ሀበን ኒውም ህድግ ለና በሳይ ነው ወጌ ገይነ ካመን ነነ ለዛ በሰለን ኢታባአን ነግዚ ውስጥ መንሶ አላደነ ደነን ነው ባላንን ኩሉ ኩይስ መዚያ ከይቲ መንግስት አይሎስ ባላ ዓለም ዓለም አሚን። ምን ለማለፍ ፈልጌ ነው። ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለ ውለታ ናት። ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው። ሌላው ዓለም ላይ ያሉ ከውጭ ሲመጡ ግን ባመጣጥ ኦርቶዶክስ ይቀድማል። ቀጣይ እስልምና። እስልምናን የተቀበለው ግን ኦርቶዶክስ ነው። ኦርቶዶክስ ለሙስሊም ባለ ውለታ ነው። እኔ ደም ቢያንሰኝ በረር ታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ፣ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ? አልለውም። ስለማልለው ማለት ነው። በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማገኘት፣ እውቅናን ለማገኘት፣ ፍሎራችሁን ለመጨመር፣ የተለያየ ነገር ለማድረግ ነው። እኔ ሙስሊም ነኝ። ከአስብ ገጽ እስከ አርቡዳሴ ማርያም ድረስ ተምሬያለሁ። መማሬ ግን ክርስትናን እንዳቀው ያደረገኝ ጥቅማለሁ እንጂ ጉዳት የለውም። ማወቄ ለራሴ ነው የሚጠቅመኝ። ሙሉ አዲስ ኪዳንና ብሉ ኪዳን አወኩ ማለት ክርስትናን አወኩ ማለት አይደለም። የኔ ጓደኛ ደሳለኝ የሚባል ዲያቆን አለ። ሰላሳ ጁዝ ቁርአን አክትሟል። ግን ስለ እስልምና አወቀ ማለት አይደለም። በሃይማኖት ጉዳይ እየገባችሁ የምትፈተፍቱ ሰዎች እባካችሁ እባካችሁ እንደኛ ተከባብረን ነው ይኖር ነው ይሄንን ቪዲዮ እስኪ እንዲደርሳቸው ሻር አድርጉልኝ፣ እስኪ ሻር አድርጉልኝ። እኔ ፎሎ ምናምን አልፈልግም። ሸር ኮፒ ሊንክ እያደረጋቸው አድርሱልኝ። ይደብራል እንዴ! አንዳችን ካንዳንችን ነው እኮ የምንኖረው። በጣም ነው እኔ ያዘንኩት፣ በጣም ነው ያዘንኩት። ወላይ በጣም ነው ያዘንኩት።